አሰላሙ አለይኩም ወራህመቱላህ ባረካቱ ያ ጀማ፣ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ትንሽ ሳንቲም ነበረኝ ሁለት ብር እናት ማለት ነው፣ ግን እዚህ ስለማያስደውለኝ ለምሳሌ እስኪ ወደ እንድሜ ጋ ከተላከችልኝ ልሞክር ነው ማለት ነው። እዚህ ጋ ሜሴጅ ምልክቱን እንነከዋለን ማለት ነው። ባለፈው ግን ሰርች ያለው ማለት ነው። ከዛ እዚህ ጋ ሰርች እንትን ዋን እንካታለን የሜሴጅ ምልክቷን ማለት ነው። ከዛ እዚህ ጋ ሰርች ቦታ አንድ ሺህ ሰባት መቶ ጽፏል። እሺ አሁን እዚህ ጋር ተባስቶ መጣ። ባለፈ ከጓደኛ ጋር እንትን ብለን ነበር ጽፈን ነበር ነበር ማነሱ ያጻፈችውን አሁን መጣለኝ። ዝም ብዬ አሁን ይሄንን አንድ ነካዋለሁ ማለት ነው። ከዛ እዚህ ጋር የከፈተልኝን ቦታ የወንድሜ ቁጥር ኮፒ አደርጋለሁ፣ እሱን ጫን እለዋለሁ ማለት ነው። ከዛ ለቁጥር ሴንድለዋለሁ ማለት ነው። ከዛ ይሄንን ሴንድ እንድለዋለሁ። እሺ አያችሁ፣ ደርድሮ አመጣልኝ ማለት ነው። እዚህ ጋር ደርድሮ አምጥቶልኛል። ስንት እንደምልክ ማለት ነው። አንድ ብር፣ ሁለት ብር፣ ሶስት ብር፣ አራት ብር፣ አምስት ብር እያለ ማለት ነው። እኔ ግን የምልከው አንድ ብር ማለት ነው። ሁለት ብር ነው ያለው። ስለዚህ አንድ ቁጥር እንደምነካው ማለት ነው። አሁንም ሴንድ እንድላለው አሁን አምጥቶልኛል ማለት ነው። አሁንም ደግሞ አንድ ቁጥር እነካለሁ ማለት ነው። አያችሁ ግን መላክ ካልፈለጋችሁ ዜሮውን ነክታችሁ ትወጣላችሁ። ዜሮ ጽፋችሁ የስ ትላላችሁ። እኔ ደግሞ መላክ ስለፈለግኩኝ አንድ ቁጥር እነካለሁ። አያችሁ ዜሮና አንድ ቁጥር ያመጣል። መላክ ስለፈለኩኝ ወደ ወንድሜ አምሳ ብር ነው የሚደርሰው። አያችሁ አንድ ቁጥር እነካለሁ። አያችሁ ወይ ቻርጀር የለኝም በዛ ነው። እሺ ደብዝዝ ያለ ማለት ነው። ስለዚህ አሁን ሂዶለታል ማለት ነው። ካርዱ ሂዶለታል። ይኸው አምሳ ብር ደርሶታል ማለት ነው። አያችሁ ስንቱ ነው? አንድ ብር ከሰማንያ ዘጠኝ ሳንቲሙ አምሳ ብር ደርሶታል ማለት አላችኋለሁ። ይህን ይመስላል። በእንደዚህ መጠቀም ትችላላችሁ ማለት ነው።